ሰላም አለይኩም ረህመቱላሂ ወበረካቱ ወድና ተከበራችሁ የቱ ቤተሰቦቻችን እንደታላችሁ ደና ናቸው እኛ ደህና እንግዲህ ዛሬ እናሳያችሁ የለት ተዕለት በገበያ ነው ውሏችን ማለት ነው ያው እንደምታዩት ነው ማለት ነው አትክልት እንገዛለን ፍራፍሬ እንገዛለን ባልትና ምርቶች እንገዛለን ብዙ ነገር እንገዛለን ማለት ነው አልহামዱሊላህ ለኩልሃል ያው ብዙ ገበያ እንደዚህ ቅዳሜ ነው የኛ ገበያችን ማለት ነው በብዛት እና፣ አሁን ምንድን ነው የገዛ ነው ማለት ነው። ቲማቲም ስንት ብር መሰላቸው? አንድ ኪሎ አምሳ ብር ወይም ስልሳ ብር ነው አንድ ኪሎ ቲማቲም ማለት ነው። ሞዝ ደግሞ ሰማንያ ዘጠና መቶም አለ። ይሄ አሁን በገበያ ቀን የምታዩት ሙዝ ሰማንያ ብር ዘጠና ዘጠና ብር ነው። ከዛ ደግሞ ጨረስኩኝና ወደ እህል ሰፈራ ባልትና ምርቶች ያው ከዚህ ነው ማለት ነው። እኔ እንደምታዩኝ እየሰፈርኩ ነው። ማሜ እየቀረጸ ነው፣ ካሜራማኑ ማሜ ነው። በደንብ ነው ምሰፍረው ብታዩ፣ እንትኖቹ ጋር ራሱ እንጣላለን አንዳንድ ጊዜ። በደንብ ነው እየተመተምኩ መሰፍረውና ይሄ ራሱ ገበሬ ነው። እኔ ሸማች በሆን እኮ ተጣልተን ነበር እያለኝ ነው ሰውየው ራሱ ስሰፍር ማለት ነው። እና በነገራችን ላይ አተር በዚች በምታዩዋት ብርጭቆ አምሳ ብር ሊገባ ምንም አልቀረውም። አንድ ብርጭቆ ምሳ ብር ሊሆን ነው ማለት ነው። አርባ ስምንት ብር ደርሰዋል፣ እና ግን ከሌሎቹ ይሻላል ነው ማለትም ዱቄት ይወጣዋል። እኔ እንዳየሁት ከሆነ አንደኛ ጣም ሁለተኛ ደግሞ ብርካቴው ራሱ ያተር ሽሮ በጣም ቆንጆ ነው። ምጥን ተደርጎበት ሲፈጭ ማለት ነው በጣም ቆንጆ ነው ማለት ነው። እና እንግዲህ ያው እንደምታዩ ኬሻውን እያራገፍኩለት ነው ማለት ነው። እየሰፈርን ነው። ይህ እንደምታዩት ነው። እስከ አንድ ኩንታል ሰፍራለሁኝ። አንድ ኩንታል ሽሮ ድረስ ሰፍሬ አዘጋጃለሁ ማለት ነው። ከዛ ደግሞ ወደ እቃ ቤት ሄድን፣ እቃ ገዛዛን ማለት ነው። እኔና ማሜ እንግዲህ፣ ማሚ አላየም አሁንም ሊያመጣ ሄዷል። እኔ ነኝ ይህንን እየሰራሁኝ ያለሁት ማለት ነው። ልክ አምጥተን ቤታችን እንዳራገፍን ነው ይህን እየቀረጽኩ ያለሁት። ያው ምን እየሰራሁ ደግሞ ለእናንተ ለማሳየት ያክል ነው ማለት ነው። ይቺ ሞሰቧ እንግዲህ ያው ዋጋዋን እነግራችኋለን። ግን ወላ እድሜ ለብር ወላ አሁን ይሄን እኔ ድሮ መኝታ የለኝም ቁጭ የተሰፋ ነበር የማመሸው ማለት ነው። አሁን ግን ወላ ብር ካላችሁ በተለይ ይመጫት ከሆናችሁ ለመስፋት ስለማይመቻችሁ ወላ መግዛት ራሱ ቀላል ነው። አሁን ለእናንተ በተለይ እንደዚህ አሁን ይቺ በጣም ቆንጆ ናት ሞሰቧ ማለት ነው። አሁን ሀገራችን ላይ እንደባህል ባህል ወደና ለቅሶ ዘመድ ምናምን ሲሞት ስትሄዱ በዚህ ሙሉም እንጀራ ተይዞ ነው የሚሄደው። በወጥ መቀነሻው ደግሞ አለ፣ በሱ ደግሞ ወጥ ተይዞ ነው የሚሄደው በማንኛውም ቦታ ዘመዶቻቸው ሲሞቱ ማለት ነው። አይ ሞቱባችሁ፣ ግን ሞት ለማንም አይቀርምና ማለት ነው። እና አስፈላጊ ነው። እንደገና ደግሞ ሰፌድ ግዙ፣ ሰፌድ እዘዙ። ወላሂ ማንፈሻው ምዳ ነው። ሰፌድ፣ ሞሰብ፣ እንደዚህ ደግሞ ይቼ የተሬ ሞሰባ አስፈላጊ ነው። ከዛ ደግሞ በአለፈ ይሄ ምጣድ ያው ያሰራ ነው አለ ማለት ነው። አሁን የብዙ ሆቶቻችን ነው ይሄዳል ማለት ነው። ኢንሻላህ ሁለት ልጆች፣ ሶስት ልጆች ምጣድ ያሰርተናል አለ። ያው ልናደርስ ነው ማለት ነው። እና ያው እንደምታዩት ቤታችንን በእቃ አስወነዋል ማለት ነው። በጣም ነው ደስ የሚለው። እንግዲህ ማሜ ሰርፕራይዝ አድርገኝ እያልኩት እየለመንኩት ነው እንግዲህ ሰርፕራይዝ አድርገኝ ተብሎ አይደለም አንድ ነገር ሰርፕራይዝ አደርግሻለሁ ብሎኛል ማለት ነው። ይሄ ምንድን ዲስት የሚባለው ማለት ነው። ይሄ ኡፍ ስሙን ሊጠፋኝ ነው። ወላሂ ማሻላህ እኔም በጣም ወድጄዋለሁ ማለት ነው። እንግዲህ አንድ ዶሮ የሚሰራውን እያልኩት ነው ማሜን ማለት ነው። ኢንሻላህ ያው ከደሴ ነው የሚመጣው እዚህ የለም ማለት ነው። ዋጋ ጉድ ስለሆነ እዚህ ሴኔጋሉ ማለት ነው። እዚህ ብዙም አያመጡትም። ብዙም ሰው ስለማይደፍረው ግን ቢሆንም እንሻላ ከደሴ ነው የምናስመጣው ማለት ነው። እኔ ሰው ሲያዘኝ ወደው ነው ከደሴ ደንበኛለን እናመጣለን ማለት ነው። አሁን ብዙዎቻችሁ ፋጡሜ ይሄ ነገር ከእናንተ ካላችሁበት ከተማ ነው ወይ ካቀስታ ነው ወይ ይሄ ይገኛሉ ይሄ ይገኛሉ ይብላችሁኛል አለ። ግን የሌለውን ደግሞ ከደሴ ነው የምንረከበው እኛ ማለት ነው። አልሐምዱሊላ ደንበኛለን። እናንተ የእጅ ጥራት ካላችሁ አንድ ደንበኛ እኮ ከያዛችሁ በየቀኑ የምትፈልጉትን ነገር ለእናንተ ኤክስፖርት ያደርጋል ማለት ነው። እና አልሐምዱሊላህ እኛ ደንበኛ ስላለን የምንፈልገውን እቃ የምንፈልገውን አይነት ወደኛ ይላክልናል ማለት ነው። እዚህ ያለ የለም፣ ችግር የለውም። ለእኛ ጣጣ የለብንም። ያለውን ነገር እንረከባለን፣ እናመጣለን፣ እናስረክባለን፣ እናደርሳለን ለህቶቻችን ማለት ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆን ከዛ ደግሞ ማዘዝ ነው ያለባችሁ ማለት ነው። አሁን በተለይ ገጠራማ አካባቢ የምትኖሩ እህቶቼ ይሄንን ላቀች ምጣድ ግዴታ መግዛት አለባችሁ። ወላ ማሻአላህ ነው አሁን ላይ አገራችን ላይ ማለት ነው ስራ እየፈጠሩበት ነው። የሚገርማችሁ ነገር ወደ መናኸሪያ አካባቢ፣ ፒያሳ አካባቢ፣ ገበያ አካባቢ፣ ሰው በሚበዛበት አካባቢ ገበያ እየፈጠሩበት ነው ማለት ነው። ይሄንን ላቀች ምጣዱን በእንጨት ወላሂ ዳቦ አምባሻ እየደፉ እንደገና ደግሞ ይችን እንትናን ማለት ነው ምንድን ነው ስሟ? ቀለጦች ነው ምንድን ነው የምትባለ? እሷን ራሱ እየደፉ እየጋገሩ እየሸጡበት ነው። ማሻአላ ማሻላ ነው። ወላሂ ብዙ እህቶቻችን ተጠቃሚ እየሆኑበት ነው። እንደገና ደግሞ ገጠርማ አካባቢ መብራት ለለበት የምትኖሩ እህቶቼ ጭስም አይነካችሁ። እንግዲህ ልታቴ ውጣ ውረድልባችሁ። ወላሂ ማሻላ ነው። እንግዲህ ይሄ የማይማግደው ምንድን ነው ብትሉኝ ይሄ ፍግ ያላደል የበጎች በጣጥ እሱን አይማግድም እኔ የምነግራችሁ ነገር ማትማትም እናንተ አሁን ይሄንን እንዴት አድርጋችሁ እሱን ስታፍሱ ይሞላል ደግሞ ይሄ የበጎቹ በጣጥ ማለት ነው ስለሚሞላ በሱ መጋገር አይቻልም በጥፍጥፍ ግን ይሄ ከብቶቹ ጥፍጥፍ በሱ መጋገር ትችላላችሁ እሱን ከእንጨት ጋር ታያይዙታላችሁ እንደፈለጋችሁ መጋገር ትችላላችሁ በጥፍጥፉ ማለት ነው በከብቶቹ ጥፍጥፍ መጋገር ይቻላል በበጎቹ ግን አይመችም። እና ገጠራማ አካባቢ ያላችሁ ይህን ነገር እንዳያልፋችሁ ብትገዙ ጥሩ ነው ማለት ነው። በጣም ወሳኝ ነገር ነው። አሁን ምሳሌ መብራት ቢጠፋ እራሱ መብራት የሚያለባችሁ ሁ መብራት ያለን ማለት ነው። ይህም ብንገዛው ጠቃሚ ነው። መብራት ሊጠፋ ይችላል። ሲጠፋ በዚህ እንጋገራለን ማለት ነው። ማገድም ይቆጥብልናል። እንደና ደግሞ አምባሻ ሲደፋ አልኳችሁ። ወላሂ ማሻአላ ማሻአላ እኔ ምንም ወደደች ምንም ወደርሽለት ብትሉኝ፣ አንደኛ ማገዶ መቆጠቡ፣ ሁለተኛ ደረጃ እንደገና ጭስ ምናምን አይነካም። አምባሻ እንዴት አባቱ እንደሚያሳምር ማለት ነው። ወላሂ እና ይሄንን ብትገዙት ለማንኛውም ጦሮ ነው። ገንዘባችሁን አረባ አረባ ነገር ላይ ተምታጠፉ። ይሄን ይሄንን ብትሉት ጦሮ ነው እላችኋለሁኝ። ውድ እህቶቼ ወዳችሁና ፈቅዳችሁ ሰብስክራይብ፣ ላይክ፣ ሼር የምታደርጉልን ከልብ እናመሰግናለን። አሁንም ከጎናችን እንደምትሆኑ ተስፋ አለን። ላይክ አድርጉልን። የምትፈልጉም መጀመሪያ ኮሜንት ላይ ቁጥሩን እናስቀምጥላችኋለን። ቁጥራችንም በዛ እየገባችሁ አናግሩን። ዋትሳፕ ኢሞ አናግሩን። በምን እናገኛችሁ? አሁን መጀመሪያ ኮሜንት ላይ ቁጥራችን እናስቀምጣለን። ብዙዎቻችሁ ግን በምን እናገኛችሁ፣ እንዴት ነው የምናገኛችሁ? ምናምን ትሉኛላችሁ ግን ያው የምንገኘው መጀመሪያ ኮሜንት ለግባ ስትሉ ታገኙታላችሁ። ቆጡራችንን በዛ እየገባችሁ አና ግሩም ማለት ነው። እኛም አለን እላችኋለሁ። ውድ እህቶቼ ያው ሞሰብ በአይነት አለ፣ ረከቦት አለ፣ ሁሉ ነገር አለ ማለት ነው። እንግዲህ እኔ ብዙ ነበር ብዙ ነገር ነበር የቀረጽኩት ማሜ ትንሽ ካሜራ ችግር አለበት እንደምታዩት፣ አንድ ቦታ ላይ ነው እንትን ያለው ማለት ነው። እና ለማንኛውም ነገር ያው የምትፈልጉትን ነገር እዘዙ፣ እናቀርባለን። አለን ሞሰብ እንፈልጉ ድስት እንፈልጉ እቃዎች ማለት ነው። ሌላ አንስታችሁት ይሄ እንትኑ የልብስ ራሱ ሰላው ማለት ነው። ያው ሰላ ነው የሚባለው በዛ ግን፣ ይሄ ራሱ ወላ ማሻአላ እኔ በፊት የገዛሁት እና ይህን ሳያስተያየው በጣም ነው የሚገርመኝ የእኔ ልምጥምጥ። አቡሽ ራሱ ሲያሽከረክረው ልምጥምጥምጥ ነው የሚለው ይሄ ግን ማንሻአላህ ወላ ብታዩት ብረት ላስቲክ ነው፣ ግን ስታዩት እንደ ብረት ነው፣ ክብደቱ ውፍረቱ እና አሁን የመጡ የእቃ ምርቶች ወላ ማንሻአላ ማንሻአላህ በጣም ነው የሚገርሙት ማለት ነው፣ ውበታቸው፣ ውፍረታቸው እና ለማንኛውም ነገር እንግዲህ ባልትና የምትፈልጉ እዘዙ። ፋጡሜ እንዴት ነው ባልትና እየዘጋጀች ነው ወይና? አቁ መሻል የምትሉን ይማላችሁ። ያው እስከምጨርስ ድረስ ነው እንጂ እያዘጋጀሁ ነው አለሁ። አሁንም አዘጋጃለሁ። እዘዙ፣ ማዘዝ የምትፈልጉ እህቶቼ ማለት ነው። እቃም ማዘዝ አልባሳትም ማዘዝ የምትፈልጉ ማንኛውንም እናዘጋጃለን።